ውሽሚት ማለት ነው አይደለም። በስሜትሽ ገና በነብሰ ስጋሽ ይጫወትብሻል። ምክንያቱም እየለመሹ እየተለማመሹ ስለሆነ ማለት ነው። ይሄ ደግሞ ለአንቺ ያንስሻል፣ አይደለም ስሜትሽ ላይ እኔ ነብሰ ስጋሽ ላይ ቢጫወት ራሱ ያንስሻል ነው የሚለው ማለት ነው። አሰላም አሌኩ ረመቱ ለበረካቱ። እሺ፣ የሩታዬ ፎቶ እናንተ ጋር ምን ያደርጋል ማለት ታምፕሌን ላይ እናንተ ለምን ሰቀላችሁት? ያለሷ ባዶ ናቸው። ያለሷ እይታ የላችሁም እኮ የሩታ ስም ካልገባ የሩታ ፎቶ ካልገባ ማለት ነው እናንተ እይታ የላችሁም አይደለም። ሌሎቻችሁ አብርሽ ራሱ አራት መቶ ምናምሽ ያስከው ራሱ እይታ የለህም በፍጹም ማለት ነው። ሩታ ከሌለ በፍጹም ሜላት ድል ስጭኛለ እና ማለት ነው በፍጹም አንተ እይታ የለህም። እና ኤርሚላ ደግሞ የላንቺ ሲያንስሽ ነው። እንዴት ነው ቆይ፣ አንድ ሴት ወንድ ልጅ ሚስቱን ያልፈታት ያልፈታው ወንድ ልጅ ላይ ተንጠልጥላ ቀለበት ተደርግልሽ አለ ብሎ ቀለበት ሲንበረከክ እንዴት ነው ደስተኛ ልትሆን የሚገባው? እንዴት ነው ደስተኛ ሆና አበባ ሲሰጣት ደግሞ የምትከፋው? ቆይ ሌሽ እንዴ፣ ለዛች ሴት ያልሆነ ለሚስቱ ያልሆነ ወንድ ለኔ እንዴት ይሆነኛል ብለሽ እኮ ማሰብ ማገናዘብ አለብሽ። ገባሽ? ሩታ እኮ ለሱ ያልሆነችው ነገር የለም። ክብር ክብር ክብር ትያለሽ ሁልጊዜ ሩታ ክብር ሮች ምናምን ትያለሽ አንቺ። የትኛው ክብርሽ ነው? እየተወራሽ እየተዋረሽ እኮ ነው በሚዲያ ላይ። ቀለበት አደረግሻለሁ ብሎ አበባ ሲሰጥሽ አበባም ትርጉም አለው በነገራችን ላይ ማለት ነው። አብርሽ ካፈቀርካት ንገረን፣ አፍቅራትኛ ለማጋባት ለማጋባትኛ፣ እንትን ጣጣ የለንም ማለት ነው። ከዚህ በፊት ማጋብተና አልገባችሁ እና ሩታዬ፣ ጀግና ናት የምሬ ነው የምላችሁ። ሩታ ጀግና ሴት ናት። በቃ እኔ ከዚህ በኋላ ራሱ ጠንካራ ሆና ጀግና ሆና እንደምትመጣ ነው እርግጠኛ ሆኜ የምነግራችሁ ማለት ነው እና በዚህ ልክ ደግሞ አንተ ተንበርከከክ እንደዚህ ስላደረግ ሩታ ትናደዳለች ወይም ሩታ ትበሽቃለች። እንደውም ቆማ አጨብጭባ ነው የምትድርክ ይመስለኛል ሳስበው ማለት ነው። ምክንያቱም ሴት ልጅ ከቆረጠች ማለት ነው እዚህ ጋር አይደለም አንድ ሴት ማለት ነው ሺህ ሴት ብታገባ አይደንቃትም እና ቤላ ደግሞ አብርሽ እንዲያገባ የምትፈልጉት ግን እናንተ ሰው የሆናችሁት መጀመሪያ ላይ ታንቀቅ ልትመጣ ስትል እኮ በሩታ ነው ሰው እንኳ አንተ ራስ ማለት ነው። ሩታ ቪዲዮ ላይ እየገባች ከሩታ ጋር እየሰራ ነው በእጇ አብልታ ቤቷ አዝገብታ ነው ዛሬ ላይ አንተ ጠላት ልትሆኑባት የቻልከው ማለት ነው። ብሩክም ደግሞ አንተ ያመጣው ነገር ነው ዛሬ ላይ እዚህ ደረጃ ያደረሳቸው ማለት ነው። እና በዚህ ልክ እናንተ ለሰው ልጅ ላይ የሰውን ልጅ ለመጣል መጣር የለባችሁም። ገባችሁ? ለብር ብላችሁ የሰውን ልጅ ለመጣል መጣር የለባችሁም። ቢያንስ ሴት ልጅ እናታችሁና ሴት ልጅ እህታችሁና ሴት ልጅ ማለት ነው ሁሉ ነገራችሁ ልጃችሁ ወደፊት ትሆናለች ማለት ነው። በዚህ ልክ ለሴት ልጅ እንደዚህ መሆን ተረባርቦ የሴትን ህይወት ትዳርን መበጥበጥ በጣም ነው የሚያስጠላው። አቤላ እና ብሩክ በተለይ ሁለት ሰዎች እኔ እንጃ ማለት ሩታይ በዚህ ልክ ምን እንዳደረጋቸው። አቤላ ደግሞ ኮዴንስ ጋር መያያዝ የለብንም አብርሽም እንደዛ ኦዲንስ ምን አገባው? ያንተን ህይወት እኮ ኦዲንስ አይኖርልም። አዎ በርግጥ ከዚህ በፊት ኦዲንሶች ኖረውላል። የቤት ክራይን ከፍለው ቀለብህን፣ የአመት ቀለብህን ሸምተው ጋዝ ነሽ ፍሪጅ ነሽ ያ ሁሉ ቀይማን የመዳም ቅበሞች ነው አይደል? ዛሬ ላይ ግን አንተ ከነሱ ጋር አለ እነሱ እኮ ለአንተ የሚበጅን ነገር እንጂ የማይበጅን ነገር አይጽፉልም አይደል? እንደምትሰራው ነገር ትክክል ካልሆነ ትክክል አይደለም። እንዴ ያልሆነ ነገር ትክክል ጀግናን ልትባል ነው? እንዲ ምትፈልገው የሰው ልጅ እኮ ጀግና የሚባል ጦር ሜዳ ወጥቶ ለሀገሩ ተዋግቶ ሲገባ ነው ጀግና የሚባለው። ለሀገሩ የሆነ ነገር ሲያበረክት ነው። ገባችሁ? ለትውልድ የሆነ ነገር ሲያበረክት ነው ጀግና የሚባለው። አንተ ግን ለትውልዱ ምንን እያስተማርክ ነው? ዙምትን እያስተማርክ ነው ማለት ነው። ዙምትን የሚያስተምር ሰው ደግሞ ጀግና አይባልም። ገባክ? ከኦዲንስ ጋር እኔ ገብቶኛል። ከኦዲንስ ጋር ነው እንጂ ል ከሩታ ጋር አይደለም። ኦዲንስ ተው ስላለ ኦዲንስ ምሰራው ስራ ትክክል አይደለም ስላለ ትክክል አይደለም። አሁንም ማለት ነው። ከፈለክ አይደለም ተንበርክ ቀለበት ማለት ለምን አልጋ ቤት ገብታ አታስርም? ትክክል ካልሆንክ ትክክል አይደለህም ነው ገባህ። ትክክል አይደለም። በቃ ዛሬ ላይ የተንበረ ነገ ደግሞ ቀለበቱን እጇ ላይ እንደማታደርገው ማን እርግጠኛ? ነገ አድርገህላት ትመጣለህ። እልህ ማለት ነው ገደል ይከተሃል እንጂ ማለት ነው። በስነ ስርዓት አያቆምም፣ ህይወትን አይመራል የምልህ ጉድጓድ ውስጥ እያየህ፣ አይንህ እያየ ጉድጓድ ውስጥ ትገባለህ። ሌሽ እልህ ስለያዘህ ማለት ነው። እና ስለዚህ አንተ ህይወትን የሚኖርልን ነገር ነው እንጂ ማድረግ ያለብን ለትውልዱ ለዚህኛው ትውልድ አንተ ወጣት ነክ ለወጣቱ ጥሩ ነገርን ነው እንጂ ማስተማር ያለብን። ሚስት እያለ ከሌላ ሴት ጋር ተላልጠ እየተሳሳምክ እንደዚህ ተንበርራብ ተንጠልጥበክ በጣም ነው የሚያስጠላው። በጣም ይደብራል። እኔ በነገራችን ላይ ለራሴ ማለት ነው በጣም ነው የሚደብረኝ። እና በዚህ ልክ እንደዚህ ባትወርዱ አሪፍ ነው እንደዚህ ውርድ ባትሉ ዘግ ጣች የሆነ በቃ አስጠላችሁ። ታውቃላችሁ? የሆነ ሸተታችሁ እንዴ! ቆሻሻ እንኳን ሽታው ደስ ይላል። እናንተ ግን የሚያስጠላ ሽታ የምሬ ነው ብላችሁ ከቆሻሻ የባሳችሁ ቆሻሻ ሆናችሁ። ብን እኮ እንዴ፣ ምንድነው? ተግማማችሁ ጭራሽ። የምር አስጠላችሁ። ሶስት አራት ሰዎች አስጠላችሁ። በቃ ተግማማችሁ። የምር በጣም ተግማማችሁ። አይደብራችሁም እንዴ? ወጣት እኮ ናችሁ። እንደ ወጣት አስቡ፣ እንደ ወጣት አገናዝቡ። እንዴ በዚህ ልክ መሆን አዎ የፈለግከውን እስከምታገኝ ድረስ በጣም ብዙ ነገር ብለሃል። በጣም ብዙ ብዙ ነገር አታልለሃል። ብዙ ሰዎችን አታልለሃል። ብዙ ሰዎችን ዛሬ ላይ ስታገኝ ግን እንደዚህ መሆን፣ በዚህ ልክ እንደዚህ መሆን የለብህም። በቃ እንዲ ትናንትና አንተን ያከበረክን ኦዴንስ በዚህ ልክ አንተ ከሱከ ኦዲንስ ጋር ለመያያዝ ራሱ የለብህም። እኛ አይመለከተንም። ቀለበት አሰርክላትም፣ አገባሃትም፣ ወለዳችሁም ተፋት ጣችሁም አይመለከተንም፣ ግን የሚያስተምር ነገር ስሩ ነው። በቃ ለትውልዱ ጥሩ ነገርን ሰርታችሁ ብር ብታገኝ፣ ያኔ በወር እናንተ ታዋቂ ስለሆናችሁ ብዙ ብር ታገኛላችሁ። በጣም ብዙ ብር ነው የምታገኙት። ከሁለት ሚሊዮን በላይ ታገኛላችሁ። ሁለት ሚሊዮን ታገኛላችሁ። የመዳም ቅመም በአስር ዓመት ለፍታ የምታምጣው እናንተ በሁለት ወር በአንድ ወር ታገኙታላችሁ። ሳ ወለላ ግን ጥሩ ነገር ሰርታችሁ ብታልፉ ለሌናችሁ እረፍት የሚሆን ነገር ሰርታችሁ ብታልፉ እንዴት ደስ ይላል! የምሬ ነው ህዝቡ እንደሚወድክ ዛሬም ላይ ወዶክ ቢኖር ምን ችግር አለው? አበጋዝ ማለት ነው። አንተ ግን እየሰራክ ያለው ነገር ልክ አይደለም ስትባል እልት እያያዛለግ ይብስብሃል። እንዲህ ለምን ሚስትክን እዛ ጋር አስቀምጠ እንዴት ነው የሚብስብክ? ሚስት ካለች እኮ ሚስት ካለች እንዴ አልፈታትም? ወይ ደግሞ ሚስት ካልሆነች ንገረን፣ ሰማንያ ከሌላችሁ ንገረን። እኛ የአንተ ሚስት ናት ብለን ለምንድን ነው ለምንስ ትሰደባለች? ለምንስ ትረገጣለች? እስተረገጣለች ለኛም ንገረንና፣ እኛም የምንወደን ወደን የምናደንቀው አድንቀን እንኖር ማለት ነው። በቃ ኮሜንት ማንተ ቤት አንጽፍም። እኔ በነገራችን ላይ ጽፌ ማላቅ ማንተ ቤት ምክንያቱም ጥሩ ነገር ይዛ ስትመጣ ጽፍላለሁ፣ መልካም ነገር። መጥፎ ነገር ይዛ ስትመጣ ግን መጥፎ ነገር ከመናገር በፊት ዝምታ ይሻላል። ዝምታ ወርቅ ነው። ዝምታን የመሰለ ነገር የለም። እኔ አንተ ቤት ላይ አፌን አላቆሽሽ፣ እጄን እራሱ ለመጻፍ አላቆሽሽም ማለት ነው እና በዚህ ልክ ኦዲንሶችም ስለሚወዱክ ስለሚያከብሩክ ለአንተ ያላቸው ፍቅር ነው እንደዚህ እንዲናገሩ የሚያደርጋቸው ማለት ነው። መጥፎ ነገር ስትሰራ መጥፎ ነገር አትስራ የሚሉት ስለሚወዱክ እንጂ እኮ አንተን የሚጠሉ ከሆነ ማንም እኳ አያዩ ከዚህ በፊት የሰራው ስራ ከዚህ በፊት የሆናችሁት ነገር ምናምን ስለሚያሳዝ፣ ግን ያው በውሸት ማለት ነው በውሸት የሆንከው ነገር በውሸት በሀሰት ያደረግከውን ነገር እውነት አድርገው ያኔ በቃ። ሰውን አንዳንዴ ምን እንደሆነ ታውቃላችሁ፣ የሆነን ሰው ከወደዳችሁት ከውስጣችሁ ለማውጣት በጣም ነው የሚከብደው። እኔ አሁን ኦዲየንሶች የአብርሽን ኦዲየንሶች በጣም የተወሰኑት ርቀዋል ከነሱ ግን የተወሰኑ ደግሞ መተው እነሱን መጥላት የከበዳቸው ብዙ ሰዎች አሉ ማለት ነው። ዛሬ ላይ እራሱ ለእነሱ ብለው የሚጣሉ ለእነሱ ብለው የሚጨፋጨፉ አሉ ማለት ነው። ግን በዚህ ልክ ለአንተ እንደዚህ የሆኑ ወደንሶችን አንተ በዚህ ልክ ስታንቋ እንደዚህ በቃ ማለት የረከሰ ነገር እንደ እኛ እሺ፣ እኛ እኮ ዩቱብ የምንገባው ቲክቶክ ምን ቲክቶክ እሺ፣ ተው የጨምንትን ነው ቲክቶክ ተውት። ግን እኛ ዩቱብ ላይ የምንገባው የሆነ ትምህርት ታዘል ነገር ካገኘን ብዙ ነገር ድራማውን ለምሳሌ ድራማ እኮ አለ ድራማ ስሩ እየሰራችሁ የሚያስተምር ነገር ይሄ እኮ ምንም የሚያስተምር ነገር የለም። በቃ ይ እንዝላልነትን ነው የሚያስተምረው። ለወንዶቹ ሚስት እያላችሁ እንደዚህ ሁኑ፣ ሚስታችሁ ላይ እንደዚህ ሁኑባት፣ በቃ አላደን እንደዚህ ቆሻሻ ስራ ስሩባት ነው ይሄኛው ማለት ነው ለወጣቱ የሚያስተምረው፣ እንደዛ ነው እኔ የተረዳሁት። ምንም መልካም ነገር አለው ብዬ አላስብም። የለው ምንም መልካም ነገር የለውም። አንተ ምሰራው ነገር ቆሻሻ ስራ ነው ምሰራው። ግን ወደ ራስ ብትመለስ አሪፍ ነው። የኢትዮጵያ ሕዝብ ከፍ እንዳደረገ ሁላ ይጥልሃል። ይሄን ደግሞ ማወቅ አለብኝ። የወደከቀን ግን አንተ እኔ እንጃ ምን እንደምትሆን አላቅም። ብቻ ኤርሜላ ታነሳክ እንደሆን እናያለን ማለት ነው፣ ሕዝቡ ነው ለአንተ አሪፍ ማለት ነው ሕዝቡ።